ደቂቃ። ከመስፍን ኃብተማሪያም አንድ ስዊድናዊ ደራሲ የሕፃን አሟሟት በተባለው አጭር ልብ ወለዱ ስለ ጊዜ ምንነት የሚያስገነዝበን ትልቅ ቁም ነገር አለ። ታሪኩ በሶስት መንደሮች የሚካሄድ ነው። በመጀመሪያው መንደር ከሶስት ቀናት በኋላ የሚጋቡ እጮኛሞች መኪናቸውን ደገፍ ብለው ፎቶ ይነሳሉ፣ ይሳሳማሉ። በጣም ደስተኞች ናቸው፣ ግን ሶስተኛው መንደር ላይ ደስታ ይኖራቸውም ይለናል ልቦለዱ። ከዚያ መኪናቸውን አስነስተው ሁለተኛውን መንደር ሲደርሱ ምሳቸውን በልተው ቢራ ይጠጣሉ። ችርስ ለጤናችን ይባባላሉ። ግን ይቺ ደቂቃ ሶስተኛው መንደር ሲደርሱ ትለወጣለች ይለናል። አሁንም ጮኛሞቹ ወደ ሶስተኛው መንደር ይቀጥላሉ። አሁን የልቦለዱ ካሜራ ወደ ሌላ ትዕይንት ሄደና ባልና ሚስትን ከአንድ ብርቅዬ ልጃቸው ጋር ያሳየናል አባትና ልጅ ዓሣ ሊያጠምዱ ሊሄዱ ተዘጋጅተዋል። የምትወስዳቸው ጀልባ እየጠበቀቻቸው ነው። ቁርስ ሊያደርጉ ሲሉ እናት ስኳር እንዲገዛ ልጇን ወደ ግሮሰሪ ትልከዋለች። ልጁ ስኳሩን ገዝቶ ሲመለስ አስፋልቱን እያቋረጠ እያለ የእጮኛሞቹ መኪና ያገኘዋል። እጮኛሞቹ ይደነግጣሉ። ሾፌሩ ሙሽራም የሆነው ወይኔ ብሎ ጭንቅላቱን በሁለት እጆቹ ይይዛል። የሚያገባት እጮኛው ዓይኖቿን ትጨፍናለች። ሲቲቲቲቲ ሁሉ ነገር አከተመ። የተገዛው ስኳር በደም ተጨማልቆ አስፋልቱን አልብሶታል። ደስታ የሚባል ነገር አብቅቷል። ልጅ የገደለ ሰው እንዴት ደስታ ሊኖረው ይችላል? ልጅ ሲሞት ያየች ሴት ያቀፈችው አበባ እንዴት አበባ ሊሆንላት ይችላል? ይህንን አደጋ ያዩ ሰዎች ሰርጋቸው እንዴት ይናፍቃቸዋል? ልብወለዱ ይህን ይህን ይልና በመጨረሻ የሚቋጨው ደቂቃዪቱን በመራገም ነው። የሕይወት ምንነቷ እጅግ የተወሳሰበ ከመሆኑ የተነሳ እናትየው ከዛ ደቂቃ አስቀድማ ስኳር መገዛት እንዳለበት ረሳች። መኪናዋን የሚያሽከረክረውም ሰውዬ ከአንዲት ደቂቃ በፊት ፍሬን መያዙን ረሳ ይለናል እና የዚህን ጽሑፍ ሂደት አርእስቱን ደቂቃ ብለን ጊዜን ሳንዘነጋ ሰፋ አድርገን ሰዎችን፣ ኑሮን፣ ገጠመኞችን እንዳስ ከሰላሳ ዓመት በፊት በአዲስ ዘመን ያነበብኩት ነው። ሰውየው በአንድ ብር ዱቤ ልብሱን ያስጠገንና መክፈል ያቅተዋል። ሰፊና አሰፊ ሲነታረኩ ይከርማሉ። አንድ ቀን ሰፊው ካልከፈልከኝ ብሎ ወጥሮ ይዘዋል። ያኛውም የለኝም ይለዋል ኪሱን ሲፈትሽው ምንም ገንዘብ የለውም። ሆኖም ያንድ ብር ሎተሪ ያገኝና ከምንም ይሻላል ብሎ ይወስድበታል። ሎተሪ ሲወጣ 12000 ብር አስገኘለት። ለአንድ ሰሞን ጉዳዩ የጅማ ከተማ ትኩስ ወሬ ሆኖ ሰነበት። ደቂቃዋ በሕልውናችን ላይ ትልቅ ሚና አላት። አንድ ጭቃ መራጌ ሎተሪ ወጥቷል ብለው ጓደኞቹ ሲነግሩት ከደስታ ብዛት ከመሰላል ዘሎ ወረደና በዚህ የተጨማለቀ ልብስ አልሄድም፣ መቶ ብር በራ አበድሩኝ ይልና ሙሉ ልብስ ገዝቶ አሮጌውን የሆነ ያቃጥላል። ሎተሪ መስሪያ ቤት ሄዶ ኪሱ ቢፈትሽ ትኬቷ የለችም፣ ከአሮጌው ልብስ ጋር አብራ ነዳለች። የደቂቃ ነገር። ደቂቃዋ ሰበብም ናት፣ እንደ ጥላችን የምትከተለን ከድሮ ጋዜጦች አሁንም ሁለት አደጋዎች ልጥቀስላችሁ። ባልና ሚስት በፋሚሊ ኦፔል ስምንት ሕፃናት ልጆቻቸውን ይዘው ከአዲስ አበባ ይነሳሉ። የሴትየዋ እህትም አብራ ነበረች። ናዝሬት ደርሰው ወደ ሶደሬ ሲያቀኑ ኩርባ ላይ ከሎንችና ጋር ተጋጭተው በሙሉ አለቁ። እንደወጡ ቀሩ። የናዝሬት ሕዝብ ዐሥራ አንድ ሰዎች በአንድ ጀንበር ቀበረ። ከአዲስ አበባ ሲነሱ መኪናዋን የሚነዳው ባልየው ነበር። በኋላ ግን ሬሳቸው ሲታይ መሪው ላይ ተጣብቃ የተገኘችው የሴትየዋ እህት ነበረች። እኔ ልንዳ ብላ መኪናዋን አቁሞ ቦታ ሲለዋወጡ እረኞች አይተዋቸው ነበር። ግጭቱ የተከሰተው ቦታ ከተለዋወጡበት ስፍራ በግምት ሁለት ኪሎ ሜትር ርቀት ላይ ነበር። ደቂቃዋ እኮ ናት። ሌላ ሙሽሪትና ሙሽራ ከቃሊቲ ሚዜዎቻቸውንና አጃቢዎቻቸውን ይዘው ወደ አዲስ አበባ እየዘፈኑ በኮምቢ ቮልስ ዋገን ይመጣሉ። ሻማዎቻቸውን እንደለኮሱ ነበር። ያንዷ ሻማ ቀሚስ ተያያዘ። ሁሉም በሳት ተቃጥሎ ሞቱ። ወጥተው እንዳይተርፉ ርጉሟ ደቂቃ ለወትሮ ዐሥሬ የሚበረገደውን በር በሆነ ምክንያት እንዳይከፈት አደረገችው። በሌላ አነጋገር ከሦስትና አራት የማስነጠስ ዕድሜ የማታልፈው ደቂቃ፣ ጫጉላ ቤት የማይናፍቃት ያቺ ደቂቃ የመኪናዋን በር ዘጋችባቸው። አንዲት ደቂቃ ለሰው ልጅ ነፍስ ካዘነች ፊት የቀረበውን መርዛት ታስጠጣም፤ ክፉ ልሁን ካለች ግን ከቶም ምሕረት የላት። ምናልባት አንድ አሰቃቂ ድርጊት ሲከሰት ሰይጣን ነው የምትባለው ደቂቃዋ ትሆን ያሰኛል። ከሦስት ዓመት በፊት አንዱ የሌላውን ካቲካላ አረቄ ፉት ስላለበት ብቻ እንደገደለው አንዱ ወዳጃ ጫውቶኛል። አውቶብስ ተራ ታክሲ ውስጥ የተቀመጡትን አዛውንት አንድ የሰከረ ጎረምሳ ጠጋ በል ይላቸዋል አልሰማ ሲሉት እምቢ ያሉት ይመስለውና እናትክን ብሎ ይገፋቸዋል። በዛው ቅጽበት ሰውየው የሽጉጣቸውን ቃታ ይስባሉ። ያች እርጉም ደቂቃ እየተንተከተከች የጋኔን ሳቋን ያን ዕለት ስትስቅና በሰው ልጆች ሕይወት ስትሳለቅ እኔ በአካባቢው ነበርኩ። እዚህ ላይ ምን ፍርድ ትሰጣላችሁ? ትዕግስት ያስፈልጋል እንዳትሉ ከክፉ ያውልህ የሚለው የአባቶች ምርቃት ትዝ ይላችኋል አድራጎቱ ልክ ነው እንዳትሉ ለሚያልፍ ደቂቃ ለማይደገም ቅጽበት ነፍስ ለምን እንደዘበት ትጥፋ ብላችሁ ታስባላችሁ። ነገሩ ግራ የሚያጋባ ቢሆንም ለእንዲህ አይነቱ አጋጣሚ የአርባ ቀን እድላችን ማን እንደሆነች ታውቃለች። ግራ ያጋባል። አንዲት ደቂቃ እንደማነሷ የምትናቅ አይደለችም። ከመሬት አዟዟር ጋር ተባብራ የምድራችንን የአየር ንብረት ሂደት ትወስናለች። ለመናውን ነፋሱን፣ ሙቀቱን፣ ቅዝቃዜውን ትቈጣጠራለች። ክረምትና በጋ በልግና ጸደይ ፊታቸውን ወደ እሷ እያዞሩ ተራቸውን ይጠብቃሉ። ጽጌረዳ አበባ ከቅፏ ፈንድታ ጣዕሟን ለንቦች ውበቷን ለሰዎች ለመለገስ ደቂቃይቱን ትማጸናለች። ሕፃን ለመደነስ ነፍስም ከስጋ ለመለየት የደቂቃዋ ውሳኔ ያስፈልጋቸዋል። ምናልባትም በሃይማኖት መጻሕፍት እንደተጠቀሰው የዓለም ፍጻሜ አኬልዳማ ሲከሰት የደቂቃ ግዝፈት ግልጽ ሳይሆንልን ይቀራል።